ሰብስክራይብ በማድረግ ቤተሰብ ይሁኑ። ሞቀደስ በሆነ ስፍራ ስላለ ጫማህን ማውለቅ አለብህ። ማኖሪዝም ነው፣ ስነ ምግባር ነው። ጫማ ስናወልቅ ዝቅ ነው ምንለው። እውቀት አለን ብለን ስነ ምግባራችን ደካማ ከሆነ እውቀታችን ሪሊ በልባችን ውስጥ መሬት አረገጠም ማለት ነው። እውቀታችን ላይ የሆነ የተሳሳተ ነገር አለ። እኔ አንዳንድ ጊዜ በጣም ይገርመኛል። እስላማዊ ዳዕዋ የሚያደርጉ ወንድሞች ህወቶች አሉ፣ ቅልጥ ያለ ስድብ ነው ወላጆች በተለይ ወላጆች ሆናችሁ ልጆቻችሁን እውቀት እንደምትመግቡ ሁሉ ኢኳሊስ ስነምግባር መመገብ አለባቸው። አለበለዛ ልጆች ኮምፒውተር ነው የሚሆኑት። ኮምፒውተር ብዙ እውቀት አለው፣ ስለ ስነ ምግባር ግን የሚያውቀው ነገር የለም። የሰጠውን ሁሉ ይቀበላል፣ የሰጠውን ሁሉ ይተፋል። መጀመሪያ ማወቅ የሚገባ ነገር አንተ አላህ ያንተ ጌታ ነው which means automatically አንተ የእሱ ባሪያ ነህ። ለዛ ነው ሱረቱል ፋቲሃ ሲጀምር ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ

አነሁ ላ ኢላሃ ኢላሁ ከአንድ አላህ በስተቀር በእውነት አምልኮ የሚገባው አምላክ እንደሌለ እወቅ፣ ይላል የእውቀት ሁሉ መጀመሪያ፣ የጥበብ መግቢያ። ሰው ጌታውን ማወቅ አለበት፣ አላህን ማወቅ አለበት። የቁርአን መቅራታችን፣ የቁርአን መማራችን፣ የሐዲስ ማጥናታችን፣ ወይም ደግሞ አካዳሚክ ትምህርት መማራችን ግብና ዓላማው አላህን ዲፐር ኤንድ ዲፐር ሞር ኤንድ ሞር አላህን በጥልቀት መረዳትና ማወቅ ነው። ለዛ ነው ቅድም ውስታዜ ወንድም ዑማር እንዳቀረበው የጌታን የአላህን ሪዳ ማግኘት የሚቻለው ቶታል ሳቲስፋክሽን አላህ በእኛ እንዲኖረው ማድረግ የሚቻለው መጀመሪያ አላህን በማወቅ ነው። ምክንያቱም አላህን በማወቅ ውስጥ አላህን በመረዳት ውስጥ ራስን ማወቅ አለ፣ ስሜትን መቆጣጠር አለ፣ ጌታ የሚፈልገውን ነገር ማድረግ አለ። ሶ ኢኒ አና ረቡክ ናውሌጅ እውቀት፣ ከዛ በኋላ ፈክላና አይሊክ ጫማህን ከእግርህ ስራ አውጣ እያንዳንዳችን መስጅድ ስንገባ ጫማችንን ከእግራችን ስናወልቅ፣ we have to remind this ይህንን አያ ማስታወስ አለብን። ፈክላን ዓይለይ ፊቃያውያጅ አጀንዳውን ማለት አይደለም። ጫማህን ከእግር አውልቅ ሲላቸው ማኖሪዝም ነው፣ ስነ ምግባር ነው። ዓላማውን ነግሯቸዋል። ኢነከ ቢልዋዲን ሙቀደስ ይጥዋ፣ ሙቀደስ በሆነ ስፍራ ስላለ ጫማህን ማውለቅ አለብህ። ማኖሪዝም ነው፣ ስነ ምግባር ነው። ጫማ ስናወልቅ ዝቅ ነው የምንለው። ሙሳን ዝቅ በል እያለው ነው አላህ ዝቅ ማለትን መተናነስን እያስተማረ ነው። ቢ ሃምብል ማለት ነው። ኪል ዩር ኢጎስቲካል ፐርሶናሊቲ ይሄ የኩራተኝነት ስሜትን ትገለዋለ አና ረቦክን የጌታ ነኝ አንተ ባራ ነ አሁን ጫማህን ከእግረ ሰራ ውርቅ። ማነሪዝም ስነ ምግባር። ልብ በሉ እውቀት እና ስነ ምግባር ዒልም ና አኽላቅ ዲፕሊ ኮኔክትድ የሆኑ ነገሮች ናቸው። ዛሬ እንደምታውቁት እውቀት አለ አለም ላይ ናውሌጅ ኢዝ ኤቭሪዌር እውቀት ሁሉ ስፍራ ነው ያለው ግን የሚያውቁ ሰዎች ሁሉ ስነ ምግባር አላቸው ወይ? ኢንፎርሜሽን ሁሉ ቦታ ነው ያለው፣ ግን ስነምግባር እሴት ነው ያለው። በጣም የሚገርመው ነገር የሰው ልጅ ሞር ኤንድ ሞር ናውሌጅብል በሆነ ቦታ ተቸገረናል። ባወቀ ቁጥር ጥፋቱ እየበዛ ሄደዋል። እውቀትን ከስነ ምግባር ጋር ማስተሳሰር ግድ ይለዋል። እውቀት አለን ብለን ስነ ምግባራችን ደካማ ከሆነ እውቀታችን ሪሊ በልባችን ውስጥ መሬት አረገጠም ማለት ነው። እውቀታችን ላይ የሆነ የተሳሳተ ነገር አለ። እኔ አንዳንድ ጊዜ በጣም ይገርመኛል። ኢስላማዊ ዳዕዋ የሚያደርጉ ወንድሞች እህቶች አሉ። ቅልጥ ያለ ስድብ ነው፣ ቅልጥ ያለ ስድብ እና አንዳንድ ጊዜ ምንድን ነው የሚያስተምሩት እነዚህ ሰዎች? ዒልም ነው እንዳይባል፣ ስድብ ነው፣ ግን ዒልም የሚመስል ነገር ደግሞ አለው። እሺ አኽላቅ የት አለ? መሻይኮቻችንን ማክበር እኮ አኽላቅ ነው። የት አለ? በነገራችን ላይ ማነርዝም ኢዝ ዘ ሪፍሌክሽን ኦፍ ዩር ናውሌጅ ነው፣ ስነ ምግባር የእውቀት መገለጫ ነው። ስለዚህ መሻየኮችን ስናከብር የእውቀታችን መገለጫ ነው። ታላላቆቻችንን ስናከብር፣ ውለማዎቻችንን ስናከብር፣ ለታናናሾቻችን ስናዘን፣ ንግግራችን አደብ ሲኖረው፣ ፌስቡክ ላይ የምንጽፈው ስለ ምግባር ሲኖረው፣ ግን ኮምፕሊትሊ ረስተነዋል። አህላቅ የሚባለውን ማነሪዝም ኮምፕሊት ረስተነዋል። ይኸው ወላጆች በተለይ ወላጆች ሆናችሁ ልጆቻችሁን እውቀት እንደምትመግቡ ሁሉ ኢኳሊ ስነ ምግባር መመገብ አለባቸው። አለበለዚያ ልጆች ኮምፒውተር ነው የሚሆኑት። ኮምፒውተር ብዙ እውቀት አለው፣ ስለን ስነ ምግባር ግን የሚያውቀው ነገር የለም። የሰጠውን ሁሉ ይቀበላል፣ የሰጠውን ሁሉ ይተፋል። ሶ ማኖሪዝም፣ ስነ ምግባር ሁለተኛው አጀንዳ ይሄ ነበር። ሶ እውቀትና ስነ ምግባር ጥብቅ ትስስር አላቸው። እንቀጥል። ፈቅላና አይነቅነከ ቢዋድ መቀደሲ ጥዋ ወአና ክተርቶከ ይዋል 12ተኛው አያ እኔ ኮ መርጫ አለሁኝ

ወላሂ እኔ አንዳንድ ጊዜ በጣም ነው የምንገረመው። እስላማዊ ዳዕዋ ተብሎ መሻይኮችን፣ ዑለማዎችን፣ ዳኤዎችን፣ ውስታዞችን፣ ሴቶችን፣ ምናምኖችን በጣም የሚያንቋሸሽ የሆነ አስተምሮት እንሰማለን። ሰዎች ከተሳሳቱ የተሳሳቱትን ነገር ኤቢሲዲ ብሎ ማስተካከል አለበት ማረም አለበት ይህም ነገር አለበት። በዚህ ጥርጥር የለኝም። ግን ስድቡንና ሌሎች ነገሮቹ ምንድን ነው ያመጣው? ምንድን ነው ያመጣው? ተመልከቱ። እያንዳንዱ ሰው ማይክ የተባለ ሁሉ ይሰማል። አይገርም። መኖራችሁን ያወኩት አሁን ነው። ምን እያልኩ ነበር? እ እሺ ወአና እኽተርቱከ እያንዳንዱ የሰው ልጅ በውስጡ ኸይራለ የሚገርማችሁ ነገር በጣም የሚደንቃችሁ፣ ፊርዖን በውስጡ ኸይር ነገር ነበሩ። ሶረቱ ጣሃ ፈቁላ ለሁ ቀውለን ለይነን ለዐለሁ የተዘከሩ አው የኽሻ። ለፊርዖን ሄደ ስታናግረው ድሞ ስቲ ቢውርፉል የሆነ ንግግር ሶፍት ስፒች ተጠቀም ለማለፍ ለፊርዖን። ፊርዖን ማን ነው? አና ረቡኩም አል አዕላ ያለ ነው፣ ዐለይሂ ሰላም ሚልኩ ሚስር ወሃዲሂል አንሃሩ ተጅሪ ምን ታሕቲ ያለ ነው። የመጨረሻ የኢጎ ጥጉ ላይ የደረሰው እሱ ነው። ሕፃናትን እኮ በየአመቱ አንድ አመት እየዘለለ የሚገልሰው ነው። ለዚህ ሰው አላህ ረሱሉን ከሪም የሆነውን ሙሳ ልኮለታል። እና ሙሳ ተልኮ ከሃሮን ጋር ሄዶ ምን በሉት አለ፣ ፊርዖን ስታናገሩት ለስለስ ያለ ቃል ተጠቀመ። ለምን ሁለት ፖቴንሻል አለው በውስጡ። በፊርዖን ውስጥ ሁለት ፖቴንሻል አለ። ምን ለአለሁ የዘከር ተዘኩር ሊያደርግ ይችላል፣ ሪማይንድ ሊያደርግ ይችላል፣ ሊያስታውስ ይችላል። አው የኽሻ ወይንም ጌታን የሚፈራበት ፖቴንሻል ፖሲቢሊቲው በውስጡ አለ። ጌታ ሊፈራ ይችላል። አይገርመም ፊሮዋን ጌታ ሊፈራ ይችላል ት እና አንተ አንድ ሰው ተሳሳተ ብለ ኡ ምትለው ምንድነው? በቃ ተሳስተው አሉ እናርማቸዋለን፣ እንመከራቸዋለን፣ እንገሳቸዋለን። ከዛ ውጭ ግን ዱላና ድብድብ ቦክስና ስድብ አስበል አራ ተረጋጋ በውስጣችን ሁላችንም ኸይር ነገር አለን። ሙሳ በውስጥ ባለው ኸይር ነገር መርጨሀል። እንይራው አላህ ውስጥ ኸይር ነገር ሰው ገለዋል። ባጋጣሚ ድንገት፣ አንድ ቀን አንድ በቦክስ ሲመቱት ሙሳ፣ በቦክስ አይምታ ለጥ ነው ምትለው በቃ ሌላ ነገር የለው ፈወከዘሁ ሙሳ ፈቀዳ ዐለይህ እንደ ድንገት እኮ ነው በቦክስ ሲለው ሰውየው ተኝቷል። ውሃ ቢደረግልን የለም ሰውየው። ከሰዓት በኋላ ጀናዛ፣ ሰላት፣ ቀብር ምናምን በጣም አስቸጋሪ ነው።

የሆነ ጥፋት ሲያጠፉ በጣም ጊልቲነት ይሰማቸዋል፣ የጥፋተኝነት ስሜት ይሰማቸዋል። ሙሳ ሰው ገድ ያለው ብሎ የጥፋተኝነት ስሜት ይሰማዋል። አክሲደንታሊ ነው የተፈጠረው፣ በድንገት ነው፣ ግን ውስጡን ይቆረቁራል። አላህ ይነን ያውቃል። ዋና ወአና ኸተርቱከ በውስጥ አንተ ራሱን የማታውቀው ድንቅ የሆነ ታምራዊ መልካም ነገር አለ። ለዛ መርጫ አለውኝ። ለዛ ነው በሳይኮሎጂ ትምህርት ጥናት ውስጥ ምን ይላሉ? you are a mystery for yourself you are a stranger for yourself. አንተ ለራስ ሚስጥርና አንተ ለራሱ እንግዳ ነህ። አንዳንዴ ገጥሞ እንግዳ የሆነ ኻሊድ እኮ ነው መጥቶብኝ የሆነ ኻሊድ ሌላ እንግዳ። እና እናንተም እንደዛ ብዙ ጊዜ ገጥማችሁ ሊሆን ይችላል። ውስጣችን አንድ ዲስከቨርድ ፐርሰናሊቲ ይባላል። ያልተገለጡ እኛ ራሱ ማናቃቸው ማንነቶች አሉን። ሙሳን ምን አለ አላህ፣ አንተ ራሱ ስለ አንተ ማታቀውን የማየው ነገር አለ። ለዛ ነገር መርጨሃለሁ። ፈስተሚዕ listen carefully attentively ስማዕ ስማ ነው። ፈስተሚዕ ሊል ሙባለጋ ነው። በጣም በጣም አድምጥ። የሚገርማቸው ነገር ለእኛ ይሄ በጣም ይሄ አያ በጣም በዘመናችን ያስፈልገናል። አወራ ነው እኮ ጋይስ፣ ፌስቡክ ላይ የሆነ ቦታ ላይ አወራ ነው። ቀላል አይወራ ተቀደድን። የሚሰማ የለም ከኔ ጅምር ነው ነገራችን ላይ የሚሰማ የለም ጋይስ። መስማት ይፈውሳል። መስማት ምን ያደርጋል? ይፈውሳል። ብዙ በማውራት በሽተኛ ይኮናል። ባይዘውይ በጣም አንዳንድ በቃ አንዳንድ ሰዎች በጣም ብዙ የሚያወሩ ሰዎች ቁጭ ብላችሁ ስትሰማቸው ስትሰማቸው ያሳምማችኋል። በቃ የእውነት ሳይኮሎጂካል የሆነ የሚረብሽ ሙድ ነው የሚሰጧቸው። እኛ ብዙ ከማውራት ጥቂት ማን ነው ጥቂት አውርተን ብዙ ማድመጥን መማር አለብን። ቁርአን ኦቨር ኤንድ ኦቨር አዳማጮች ሁኑ ነው የሚለው። አስፈላጊ በሆነ መንገድ እንናገራለን ግን አዳማጭ መሆን እጅግ በጣም ወሳኝ ነው። ዛሬ ሁሉም ሰው ተናጋሪ ሆናል። ከኔ ጀምር ነው። ፈስተኛ ዒሊማ ይውሃ ቁርአን የመጣው የሚደመጥ ነገር ነው፣ የሚሰማ ነው። ጅኖቹ ለዛ ነው ሰምተው ነው እኮ ሂዳያ ያገኙት። ቁል ኡህየ ኢለየ አነሁ ሰመዐ ነፈሩ ሚን አልጂኒ ፈቃሉ ኢና ሰሚዕና ቁርአነን ዐጀባ አሜዚንግ ዩ ኖው ሪሳይቴሽን ሰማን ነው ያ

እነዚህ ሶስቱ ነገሮች ግብና አላማቸው ምንድነው? ከተባለ ፊዚካል የሆነ ነገር ብቻ እንዲያዩ አይደለም። ፊዚካል የሆነ ነገር ሰምቶ አይቶ ስፒሪችዋል እንዲያረጉት ነው፣ መንፈሳዊ እንዲያረጉት ነው። ጆሮ ሳውንድ ዌቭ ብቻ እንዲገባበት አይደለም፣ ኸይር ነገር እንዲያደምጥበት ነው። አይን ኸይር ነገር እንዲያይበት ነው። እናም ማ አግና ዐንሁም ሰምዑሁም ወላ አብሳሩሁም ወላ አፍኢደትሁም ሚን ሸይ ኢላ አላህ የሰጧቸው ጆሮ አይን ልቦና ምንም አልጠቀማቸውም ይላል። ምንም አይገርምም። ሰው በህይወቱ 60 ዓመት ሙሉ ጆሮ፣ አይን ምናምን ኖሮት ምንም አይጠቀምበታል። ምንም አልጠቀማቸውም። ሰውየኮ ፊዚካሊኮ ኖሮበታል። አዎ፣ ግን እሱ አይደለም ግቡ። ጆሮና አይን፣ አእምሮና ልቦና ማግናሁ መስማት በጣም መሳኝ ነገር ነው። ልስማ አለው። ከዛ በኋላ 14ኛው አያ ላይ ኢንኒ አነ አላህ እኔ ስሜ አላህ ይባላል አለ። ሱብሃንአላህ አልዓዚም እኛ ዛሬ ራሳችን ካሊድ እባላለሁ። ኡስታዝ ብለህ ብጠራኝ በጣም ይመቸኛል። ባይ ዘ ዌክ ግን እኔ ወንድም ካሊድ ብሎ ሲጠሩኝ ነው ደስ የሚለኝ። ባይ ዘ ዌክ ብታምኑ ባታምኑ ዳይም ኡስታዝም ሳይሆን ወንድም ካሊድ ብሎኝ በጣም ይመቸኛል። ካሊዶ ደሞ ቢያርጓት አሪፍ ነው። ለማንኛው ሁላችንም ራሳችንን እናስተዋውቃለን አይደል? እኔ እንትና አካል ይባላለሁ። ይሄ ኢንስፓየርድ የሆነው አላህ ሙሳን በመጀመሪያ ተራራ ላይ ሲያናግረው ራሱን አስተዋውቆታል። ኢነኒ አናላህ እኔ አላህ እባላለሁ። ላኢላሃ ኢላ አና ከኔ በስተቀር በእውነት የሚመለክ አምላክ የለም። ፋዕቡድኒ እኔን በብቸኝነት ተገዛ። ዋ አቂሚ ሰላተ ሊዚክሪ እኔን ለማስታወስ ሰላትን ስገዳለሁ። ሁለት አያቶችን እናያለን። ሁለት ሀሳቦችን እናያለን። ኢነኒ አናላህ እኔ አላህ ባላለሁ። አለ አላህ የሚለውን ቅዱስ ስም ትርጉሙ ምን ማለት ነው? ዲፕ የሆነ ዲስካሽን አለ። አንድ ቀን ምናልባት ሌላ ጊዜ እናነሳዋለን። እኔ አላህ ባላለሁ። ላኢላሃ ኢላ አና ከኔ በስተቀር በእውነት አምልኮ የሚገባው የለም። ፈዕቡድኒ እኔን ተገዛኛል። እኔን አምልከኝ ሳይሆን ተገዛኝ ነው። ምክንያቱም መገዛትና አምልኮ ይለያያሉ። አምልኮ ማለት አምልኮ ወቅታዊ ነው። ሰላት ወቅታዊ ነው። ጾም ወቅታዊ ነው። አምልኮ ስርዓት ነው። ያ ኢባዳ ግን ከአምልኮ ስርዓት ከፍ ያለ ነው ባርነት ነው። 24 hours 24 ሰዓት በህይወት የአላህ ምንድነ ባሪያ ነ በሱ ትዛ ሥር ነው የምትኖረው። ፈአቡዲኒ ቡድኒ ለምንድነ ይሄንን ያለው ሙሳ አላህን ተነከከ ካላህ ጋር ተነጋገረው ባይዘ ካላህ ጋር ሲነጋገር ሀወዘ እንዴት ነው የተነጋገረው? ድምጹን እንዴት ነው የሰማው? this is beyond our imagination ይሄ ከኛ አእምሮ ከኛ ኢንተሌክት በላይ ነው። ማሰብ እንችልም። ብቻ አላህ ሙሳን አናግሮታል። ፈከለሙላሁ ሙሳ ተክሊማ እሺ እናንፈ ቡድን ያለው እኔም በብቸኝነት ተገዛኝ ያለው ሰው ለአላህ በሚገዛበት ጊዜ ነፃነቱን ያውጃል። ሰው ነፃነቱን የሚያውጀው ለአላህ በመገዛት ውስጥ ነው። ሰው ነፃነቱን የሚያውጀው ለአላህ በመገዛት ውስጥ ነው። ካለ በለዛ ሶስት ሰዎች ለሶስት ነገር ባሪያ ይሆናሉ። አንደኛ ወይ ለሸጣን ባሪያ ይሆናል። ሁለተኛ ለነፍስያው ይያው ለሻህዋት ባሪያ ይሆናል። ሶስተኛው ሰው ለማቴሪያል ወርልድ ወርልድ ለማቴሪያል ወርልድ ለዚህ ዓለም ብልጭልጭቷ ባሪያ ይሆናል። ከነዚህ ሶስቱ ባርነት ነጻ መውጣት የሚቻለው ያለው መንገድ አንድና አንድ ብቻ ነው። ራስን ለአላህ ባሪያ አድርጎ ራሳችንን ከሌሎች ባርነት ነጻነት ማወጅ ነው መውጣት ነው። ስለዚህ ፋዕቡዲኒ ዋአክሚ ሰላተ ሊዚክሪ፣ እኔን ለማስታወስ ሰላትን ስታብሊሽድ አደርጋሉ። ተመልከቱ፣ ሙሳ ሌ ሰላም በህይወት ዘመኑ የማይረሳው ሲችዌሽን፣ የማይረሳው ሞመንት ማለት ታሪካዊ ሂስቶሪካል ኢቨንት ማለት አላህን ያናገረበት ምሽት ነው። ያንን ተራራ ያየውን መለኮታዊ ብርሃን የጌታን ቃል የሰማውን በሕይወት ዘመኑ መቼም ሊረሳው አይችልም። ግን አላህ ምን አለው? እኔን እንዳትረሳ ከፈለግ ሰላት የህይወት አንድ አካል ይሆናል። ያ ማለት ምን ማለት ነው? እውነተኛ እኔን የምታስታውሰኝ በሰላት ውስጥ ነው። ሶስተኛ የማነሳው ሀሳብ ስፕሪቹአሊቲ ነው፣ መንፈሳዊነት ነው። እቺ አያ 14ኛው አያ የምታወራው ስለ መንፈሳዊነት ነው፣ ስፕሪቹአሊቲ ነው። ስፕሪቹአሊቲ መንፈሳዊነት የሚባለው ደግሞ the central call of the Quran የቁርአን ማእከላዊ ጥሪ ኢማን ነው። ማእከላዊ ጥሪ ረባንይነት ነው ሲጀምር ቁርአን ለዛ ነው ስለ ረባንይነት ስለ ኢማን ነው አልሐምዱሊላሂ አልহামዱሊላሂ ረብል ዓለሚን ነው ሲጨርሽም ቁል አውዙ ቢረብል ፈለቅ ቁል አውዙ ቢረብል الناس በጌታ ፕሮቴክሽን መለኮታዊ ጥባቆት መፈለግ ይሄ አምልኮ ነው በጌታ ስር መሆን ነው ስለዚህ ስፕሪቹአሊቲ ነው መንፈሳዊነት ነው ሶስት ነጥቦችን እውቀት ስነ ምግባር መንፈሳዊነት ስፕሪቹአሊቲ ማነሪዝም ኤንድ ኖሌጅ እነዚህ ሶስት ነገሮች በተራራ ላይ ነው ያገኘው ሶስት ነገሮች አሁን ልብ በሉ ሙሳ አካላዊ ተራራ ወጥቶ ነው አላህን ያናገረው እኔና እናንተ በተራራው ላይ በሚለው ርዕሴ ስር እኔና እናንተ የምንወጣው ምንም አይነት አካላዊ ተራራ የለም እኔና እናንተ የምንወጣው ተራራ በቀን አምስት ጊዜ የምንሰግደው ስግደት ነው በቀን አምስት ጊዜ የምንሰግደው አምስቱ ተራሮች እንደ ተራሮች እናስባቸው። ሙሳ አካላዊው ተራራ ላይ ወጥቶ ጌታን አናግሯል። እኛ ደግሞ በአምስቱ የሰላት ወቅት ተራራው ላይ በመውጣት ማለትም የስፒሪቹዋሊቲ ማውንቴን የመንፈሳዊነት ተራራ የመንፈሳዊነት ኤክሰለንሲ ላይ በመውጣት አላህን ማናገር ነው። ለዛ ነው ሰላት ስሮ ቃሉ ሲላ ነው። ሲላ ማለት ከኔክሽን ማለት ነው ግንኙነት ነው። ኮኔክሽን ነው። ከአላህ ጋር የሚኖረ ኮሚኒኬሽን ነው ሰላት። አላህን የምናመናግርበት መንገድ ነው። የኛ ተራራ ሰላት ነው። የኛ ተራራ መንፈሳዊ ተራራ ነው። ይሄ መንፈሳዊ ተራራ ላይ ስንወጣ ጎትተው ሊያወርዱን የሚሞክሩ ሁለት ነገሮች አሉ፣ ወይም ሶስት። አንደኛው ሸይጣን ነው። ሁለተኛው ሻህዋት ነው። ሶስተኛው ዱንያ ነው። የዱንያንም የሻህዋትንም የሸይጣንንም ጩወት ጆሮ ዳባ ልበስ ብለን ፍሪ ታይም ፋይት እያደረግን እየተዋጋን ስፕሪቹዋሊቲን በልቦናችን ደቨሎፕ አድርገን ወደ ተራራው ካልወጣን ከወደቁ አይውኒ የሆነ መውደቅ ነው የምንወድቀው፣ ከባድ የሆነ መውደቅ ነው የምንወድቀው። ለዛ ነው አላህ ኢነ ሳዓተ አትየቱን አካዱ እክፊሃ ሊቱጅዚያ ኩሉ ነፍስን ብማ ተስዓ ፈላ የሱደነከ ዓይንሃ መላ ዩእሚኑ ቢሃ ወተበዓ ህዋሁ ፈታርዳ ይላል።